ሰላም እንዴት ናችሁ? የምወዳችሁና የማከብራችሁ ወድ የቻናሌ ቤተሰቦች ሰላማችሁ ብ ትርፍ ይበልልኝ። ሼር ሰብስክራይብ ላይክ እያደረጋችሁ አበርን። እሺ ቤተሰቦቼ ስለ አንድ ነገር ላውራችሁ። የሆነ መጽሐፍ የሆነ አነበብኩኝና ብቻ ከፌስቡክ ላይ ነው ያገኙ ታሪኩን ማለት ነው እና ላካፍላችሁ ለወደፊቱ ለእኛም ይጠቅመናል እንደገና ደግሞ ለምሰውኙ ይጠቅማቸዋል ብዬ አስባለሁ። በአሁን ጊዜ አብዛኛው ሰው የተጠመደበት ወጥመድ ማለት ነው። እሺ ቤተሰቦቼ ነገሩ እንደዚህ ነው። አንዲት አስተማሪ ቤቷ ገብታ ለተማሪዎቿ የሰጠችውን የቤት ስራ ለማረም እያየች ነው። የአስተማሪው አባል በስማርት የእጅ ስልኩ የሚያየውን የቪዲዮ ጨዋታ በመጫወት ተጠምዷል። አስተማሪዋ የአንዲት ተማሪዋን ደብተር እያየች ስታለቅስ ባለቤቱ አያትና ምን ሆነች ነው? ምን ተፈጠረ? በማለት ይጠይቃታል። ሚስት ትናንትና ለተማሪዎቼ ምኞቴ በሚል ምኞቴ በሚል ርዕስ የሆነ ጽሁፍ ጻፉና አምጡ በማለት የቤት ስራ ሰጥኋቸው፣ አለችም ለባልየው ማለት ነው። ባል ታዲያ ለምን አለቀሽ? ሚስት ሚስት አንድ ደብተር ላይ የተጻፈውን ሳነብ አስለቀሰኝ። ባል በጉጉት በደብተሩ ላይ ምን እንደተጻፈ ነው ያስለቀሰሽ? ሚስት ላምብብል በደንብ አዳምጥ ባሏን ትለዋለች። እኔ መሆን የምፈልገው ወይም ምኞቴ ስማርት ሞባይል ስልክ ነው ይላል። ማለት ነው የተጻፈው። እኔ የምፈልገው ስማርት ሞባይል ስልክ ነው ማለ የተማሪዋ ምኞት መሆን የምትፈልገው ስማርት ስልክ ነው ማለት ነው መሆን የምትፈልገው በዚህ ዘመን ላይ ማለት በዚህ ጊዜ ላይ ልጅቷ የምትፈልገው የአብዛኞቻችን የልጆቻችን ምኞት ነው ብዬ አስባለሁ። በዚህ ጊዜ ላይ ሰው ለወላጁ ለልጆቻችን ጊዜ የለንም። ባልም ለሚስቱ ጊዜ የለውም ባልም ለሚስቱ ጊዜ የለውም፣ ሚስትም ለባሏ ጊዜ የላትም እና ባልም ከውጭ ሲመጣ ሚስት ይደብራት አይደብራት ይድከማት አይድከማት አጀው። አይደለም ሁሉንም እያልኩ አይደለም። አንዳንድ ቤት ግን በጣም በአብዛኛው በዚህ ዘመን እንደዛ ሆኗል። ምንም አይጨንቀንም፣ ስልካችንን እናያለን፣ እንተኛለን፣ ከዛ እንነሳለን። ችግራችንን በንግግር መፍታት አቅቶናል፣ ብዙ ቤት ውስጥ ማለት ነው። እና ስንፍና የወረደበት ጊዜ ቢኖር አሁን ነው። እጃችን ላይ ባለው ስልክ እግዚአብሔር መቼም በዘመናት መካከል ብዙ ድል ይሰጣል እና ሰው ስልኩን ተጠቅሞ ብዙ ነገር ተለውጠዋል። ከድህነት ወጥተዋል። በጣም ማለት በቃ ጓዳ ውስጥ የነበረ ሰው ሰው እንዲያውቀው ሆኖ ብዙ ነገር አድርጓል። እና አንዳንድ ጊዜ ደግሞ ሁሉንም ባንድ ላይ ማስኬድ ያቅተንና ከሚጠቅመን በላይ ደግሞ የሚጎዳንም ያመዝናል። ልጃችን ላይ ያለ ስልክ ማለት ነው እና ሁሉንም በጥበብ ካልመራ ነው እና ይቺ ልጅ ምንድን ነው ምኞታቸውን ጻፉና አምጡልኝ ብላ ነው አስተማሪዋ የቤት ስራ የሰጠቻቸው። እሷ የምትፈልገው እንግዲህ የሞባይል ስማርት ስልክ ቴሌፎን ነው መሆን የምትፈልገው ማለት ነው። እሺ እኔ መሆን የምፈልገው ወይም ምኞቴ ስማርት ሞባይል ስልክ መሆን ነው አለች ማለት ነው። ወላጆቼ ስማርት የሞባይል ስልክ በጣም ነው የሚወዱት እነሱ ስማርት ሞባይላቸውን በጣም ይንከባከባሉ። እኔን ግን አንዳንዴ የሚንከባከቡኝ ብዙ ጊዜ ይረሱኛል። አንዳንዴ ነው የሚንከባከቡኝ፣ ብዙ ጊዜ ግን ይረሱኛል አለች ማለት ነው። አባቴ ደግሞት ከስራ ሲመጣ ለእኔ ጊዜ የለውም፣ ለሞባይሉ ግን ጊዜ አለው። የሁሉም ቤት አይደል ሰው ጠቢብ ሰው ራሱን ነው የሚያየው። ራሳችንን ማየት እኔ ብዙ ተምሬበታለሁ። እውነት ለመናገር እንደዚህ አይነት የሆነ ትምህርት ያለው ነገር እኔ ይመስጠኛል ማለት ነው። የሚጠቅም ትምህርት ጽሑፉም ስታነቡ የሆነ አለ አይደል ቲክቶክ ላይ የሚሆነውን የማይሆነውን በቃ ፍኮት አለ በቃ ዝም ብሎን ቪዲዮ ከማየት የሚጠቅማችሁን ወደፊት አለ አይደል። ሳናቅ ብዙ ነገር አጥፍተናል። ባለፈው ህይወታችን ብዙዎቻችን የምንጸጸትበት ህይወት አለን። እኔም ጭምር ማለት ነው ባለማወቅ ሰው እውቀት ግን ምንድን ነው እውቀት ነፃ ያወጣል እያወቀን ስንሄድ ነገ ለልጆቻችን ምን እንደምናደረግ ምን እንደሚጠቅማቸው አብዛኙ ቤት አብዛኞቻችን ቤት ልጆቻችንን ፍቅር አንሰጣቸውም እና ታዲያ ልጆቻችን ነገ ምን አይነት ህይወት ይመሰርታሉ ትውልድ እያጠፋን እንደሆነ ሊሰማን ይገባል ማለት ነው ወላጆቼ አስፈላጊና ስራ እየሰሩ እያለ ስልካቸው ሲጠራ በአንድ ጊዜ ጥሪ ስልካቸውን ያነሳሉ። እኔ ግን ሳናግራቸው መልስ አይሰጡኝም መልስ አይሰጡኝም፣ ዝም ነው የሚሉኝ። በሞባይላቸው ጨዋታ ይጫወታሉ፣ ከኔ ጋር ግን አይጫወቱም። በሞባይላቸው ከሆነ ሰው እያወሩ እኔን አይሰሙኝም። በጣም አስፈላጊ ነገር እንኳን ብነግራቸው አይሰሙኝም። እኔ መሆን የምፈልገው ወይም ምኞቴ እስማርት የሞባይል እስማርት ሞባይል መሆን ነው የምፈልገው አለች ልጅቷ ማለት ነው። ለምን ከልጆቻችን ስልክ አስበልጠናል? በዚህ ጊዜ ከልጆቻችን ቲክቶክ አስበልጠናል፣ ከልጆቻችን ፌስቡክ አስበልጠናል። ባሎችም ቢሆኑ ደግሞ ከሚስቶቻቸው ስልካቸውን አስበልጠዋል። እውነት ለመናገር የብዙ ቤት ማለት በቃ ሰው ቁጭ ብሎ ሚስቱን ከሚያወራ ቁጭ ብሎ ባሏን ከምታወራ ለሚስትየው ፍቅር ከሚሰጥ ስልክ ላይ የሚጀናጀናትን ሴት መጀናጀን በልጦበታል። በዚህ ጊዜ የስንቶቻችን ቤት እየፈረሰ እንዳለ ግን አላወቅነውም። ትውልድ ሜዳ ላይ እንደሚወድቅ አላወቅነው። ማለት ቴክኖሎጂውም አዲስ ሆኖብናል ይመስለኛል። እና እያስተዋል እራሳችንን ማየት አለብን። እውነት እኔ በጣም ነው ማለት ደነግጣለሁ። ትውልዴ እንዳይጠፋብኝ ይፈልጋለሁ። ልጆቼ እንዲጠፉብኝ አልፈልግም። እኔ በቤተሰብ በማጣት የቤተሰብ ፍቅር ሳላገኝ ብዙ ነገር አሳልፌ፣ ዛሬ ደግሞ ለልጆቼ በቃ ምንድን ነው የማስረክባቸው ብዬ ፈራለሁ። ማለት ትውልድ ነው ማድ ነው የኔ ልጆቼን አዳንኩ ማለት እነሱ ደግሞ በራሳቸው የሆነ የሚሸጋገርበት ትውልድ አለ እና አንዳንድ ጊዜ ቆም ብለን ማሰብ አለብን። እውነት ልጆቻችን ከኛ ፍቅር ይፈልጋሉ፣ በጣም ማለት መታቀፍ ይፈልጋሉ፣ ጊዜ ይፈልጋሉ፣ ማውራት ይፈልጋሉ። የኑሮ ግዳጅ ሆኑብን ከሀገር ወጥተን እንደዚህ እንኖራለን፣ ግን ደግሞ እግዚአብሔር ድር ነው ሰጥቷቸው። ከልጆቻችሁ ጋር አብራችሁ ያላችሁ ቤተሰቦች ለልጆቻችሁ ጊዜ ስጡ። ስልክ አብዛኛውን ጊዜ በእውነት ትውልድን እያጠፋ ነው። የሚጠቅመን እንዳለን ሆኖ እየበዛ ነው፣ ጥፋቱ እየበዛ ነው። ባለቤቴ ይሄ ስማርት ስሜቱ ተረብሾ ማን ነው ይሄን የጻፈው በማለት ጠየቀኝ፣ አለች ማለት ነው። ስ ሚስት ልጃችን ነች፣ የራሳቸው ልጆች የራሳቸው ልጅ ናት። እንደዛ ምኞቷ እንደዛ የሆነው ለምን አባትየው ከየትም ገባ ከስራም ገባ ስልኩን ይዞ ነው የሚጎረጉረው እና ጊዜ አይሰጣትም ለልጅቷ፣ እና የራሳቸው ልጅ እና በብዙ ጥያቄ መካከል የሚያድጉ ልጆች አሉ ተከፋጭ ነው እንግዲህ፣ ጊዜ በጣም ያስፈራል። እውነት ለመናገር ፍቅር የቀዘቀዘበት ዘመን ቢሆን አሁን ነው። ለውጭ ሰው እሺ ፍቅር አድስ፣ ለልጆቻችን ግን የሚገባው ፍቅር እንዴ፣ በጣም ነው የሚፈልጉት። በእውነት በጣም ነው የሚፈልጉት ልጆች የቤት ፍቅር። እኔ እውነት ላጥዋለሁ፣ ማለት ስልክ ደውዬ ማለት ነው፣ ስልክ ደውዬ ሳስቼ እወዳቸዋለሁ፣ ሳለላቸው ገዘቀው መልሰው ነው የሚደውሉት፣ እና ይበቃ ይፈልጋሉ ልጆችኛን ትኩረት ይፈልጋሉ። ደግሞ እግዚአብሔር እኮ ድል ሰጥቶናል። እውነት የታደለ ሰው ነው እንግዲህ የታደለ ሰው ነው ብዬ አስባለሁ። እግዚአብሔር በልጆች ሲባረካችሁ አባቶችም ሆናችሁ እናትም ሆናችሁ፣ ልጆቻችሁን ፍቅር ሳሰጧቸው የምታሳድጉ ልጆች ተለያይተው ራሱ ሚስት ተለያይተው ራሱ አላደለ። ትላንትና በፍቅር ልጆች ወልደን ከዛም በኋላ በእኛ ግጭት ከወለድን በኋላ ተለያይተን ግን ልጆቻችንን ዙር ብለን ማናያለን። እንዴት በተጽዕኖ ውስጥ እንደሚያድጉ ምን አለበት። ሺህ ዓመት አንኖርም። ምድር እንደሆነ ጥቂት ናት የምንኖርባት። ብንኖር ሰባ ዓመት ወይ ሰማንያ ዓመት ነው። ከዛ በኋላ ግን ድካም ነው። የምንጸጸትበትን ነገር ባናደርግ እና በዚሁ አጋጣሚ ደግሞ ጓደኞቼ የሞዳትን የማከብራቸው የቻናል የቤተሰቦች በውጭ ሀገር ያላችሁ እህቶችም ወንድሞቼም እንግዲህ የምትሰሙኝ ከሆነ ማለት ነው። አገር ቤት ያለች እናታችሁን እወድሻለሁ ብሏት በቃ ማንኛውንም ቤተሰቦቻችሁን የቤተሰባችሁን አካል ፍቅራችሁን ገለጡላቸው። እውነት ቃላት ማለት እግዚአብሔር ቃል በቃሉ ሰማይና ምድርን ሰራ። ና ቃል ትልቅ ነገር ነው። እኛ እናቀውም። እኛ ደግሞ አበሾች ማለት ነው። አበሾች ደግሞ ወድሻለው ወድሃለው በቃ ማለት ለቤተሰቦቻችን በቃል ፍቅራችንን መግለጽ በጣም ነው ሸም የሚይዘን። ለወደድ ነው ነገር በቃ ግለጡላቸው። ምን ችግር አለ? እወድሻለሁ እወድሃለሁ። ባላችሁንም ብትሆን በሉት፣ እወድሃለሁ በሉት። ምን ችግር አለው? ፍቅር በቃል የሚገለጽ ነገር ነው እና ቃል ሀይል ነገር ስላለው ማለት ነው እና ቤተሰቦች ነገ እህቶቼ፣ ታገባላችሁ ያላገባችሁ ካላችሁ ታገባላችሁ፣ ትወልዳላችሁ። እና ይቺ ነገር ትዝ እንድትላችሁ ይቺ ቪዲዮ ማለት ነው። እና ልጆቻችን ስማርት ስልክ እስከሚመኙ ድረስ አንጠብቃቸው። ጊዜ እንስጣቸው፣ እንውደዳቸው። መውደዳችንን ደግሞ በቃላችን እንግለጽላቸው። ትውልድን ማትረፍ ነው።